እኔ የሆነልኝ በመስከረም ወር ነው። እሺ፣ እና እዚህ መጥቼ እሬቻ ቀን ነው የመጣሁት። እሺ፣ ከዛ አርብ ቀን ነው መሰለህ፣ ከጋጣር ተደውሎ ማዘር ታማለች አለች ሲስተር። እሺ፣ ማዘር ታማለች አክንበት ወስጄ ጮጓራ ኩላሊት ነው እም ደሙ ደም የላትን ተብሎ አይቢ ሁለት አይቢ ጨርሳ መጣች ብላ ደወለች። እሺ፣ ከዛም እዚህ እሁድ ቀን እሬቻ ቀን እዚህ መጣሁ። እሺ እዚህ መጥቼ እዛ ጋ ተቀምጬ ነበረ። ቤተሰቦች ሞት አያገኘ ስም አሜን እያልኩ ነበረ። ከዛ ፕሮግራሙ መጨረሻ ዛይቴ መታችሁ ሰደ ሲባል ዛይቴ ወሰድኩት እና ዛይቱ ወስጄ እዚጋ ቆሜ ሞት አሎ ብለሽ እየፈረሽ ነበረ። ሞት አያገኘስም አሜን አለ። ከዛ ያ ዛይቱ ወስጄ በሳምንት እሁድ የልኩት ገጠር የሚሄደው ወላይታ ነው። እዚህ ሲሄድ በቃ የምትባል ኤሬቻ ሰሞን ስለሆነ ዘይቱ የወሰድኩት ዘይት ቤት ትንሽ ቀንሼ አስቀምጬ ያዛይቱ እግዚአብሔር ሆይ ከኔ ጋር አንተ ሂድ፣ እናቴ አትሞትም፣ እቃል ወጥቷል። እግዚአብሔር እኔ እስከሚሄድ ድረስ እግዚአብሔር ሰው ቃል አውጥቷልና እናቴ አትሞትም ብዬ ያዛይቱ ይዤ ሄድኩት። ይዤ ሲሄድ መንገዱ እግዚአብሔር ሆይ መንገዱ ብዙ አደጋ አለ፣ ብዙ ነገር አለ፣ ይሄ ዛይት ከምንም ከምንም ያድነኛል። እግዚአብሔር ሆይ ከኔ ጋር አንተ ሆን ብዬ ከቤት ባለቤቴ አለ እሱ ላይ ልጁንም ትንሽ ልጅ ነበረ ጥዬ ብቻ ሄድኩት። ሲሄድ መንገዱ ላይ ምንም አደጋ አልደረሰኝም እግዚአብሔር ይመስገን በሰላም ደርሼ ልከሰውዶ እስከሚደርስ ድረስ ከኛ ፊት ያለ መኪና ተገለበጠ ከዛ ወይን እግዚአብሔር ሆይ እኔ እኔ ያዝኩት ዛይት ይያሉ ምንም አልፈራም። ሰው ሁሉ ከኛ ቅድሚያ ያለ ከሆነ ከኛ ቅድሚያ ያለ ነው። ከኛ መኪና ኋላና ነበር እና የተወሰነ ሰዎች ተጎዱአሉ። እኛ መኪና አልፎ ሄደ። እኔ የተም ነበረች፣ አብረን ነበረ። እሷ ህጻን ልጅ ይዛለች። እኔ የራሴን ልጅ ጥዬርኩ፣ ቶሎ ስለሚመለስ ጥዬርኩ። እግዚአብሔር ሆይ እናትም አትሞት። በምን ምክንያትም ቢሆንም እኔ እደርስበታለሁ። እኔ ምንም እኔ አደጋም አይደርስበትም፣ ምንም አይደርስበትም። ማለትም የሆነ ሰዳ ደርሼ ከዛ 50 ብር መንገድ የሚሄድበት መንገድ ደርሼ፣ በጣም ዝናብ መአት ዝናብ ዘነበብኝ። በኢየሱስም ስም ይሄማ ምክንያት አይሆንም። እናቴ ማ አትሞትም በዚህ ምክንያት። እኔ እዚህ ካደርኩት ወይ አንድ ነገር ትሆናለች። በጌታ በኢየሱስም ቃል ወጥቷልና እናቴ አትሞትም አልኳት። በዛ ሰዓት 12 ሰዓት ይሆናል የሚገባበት የለ መንገድ ላይ ህፃኑ ይዤ በውሃ ውሃ ሆነ። ከዛ ስነሳ ሞተር ነበር የሚሄደው ወደ ገጠር ሞተር ያለ። ከዛ በቃ ምን ይሻላል አስኔ ያልኳት፣ ይሄ ከኔ አብሬ ነበር እንዳለ ጎርፉ ምኑ በረዶ እንዳለ እኛ ላይ እንትን አለ። በጌታ በኢየሱስ ስም ይሄ ምንድን ነው ጌታ ሆይ አልኩና በልቤ እየጸለኩ፣ ይሄም ዋሪያት ናስ ይሄ እኔ ነኝ በጌታ ከዛ ባድ ምንም የለም ይሄ ሞተርም አለድም አለ ሰላሳ ደቂቃ መንገድ በእግር እኔማ እዚህ ደርሼ ይሄ ምክንያት አይሆንም። እናትም አትሞትም። አንድ ነገር ተ እያደወለች እየተጫ እየደረሳቸው እየደረ የትም አልደረስም። ዝም ይበል እኛ እየመጣ ነው ሲልኳ ከደወለች እንዳታነሺ እየመጣ ነው ብለን ሰላሳ ደቂቃ መንገድ በእግር ሲደርስ ተኝታለች። አረሻ ልጅቷ የሆነ ይ የሚሰራበት ቦታ አለች። መታች አለች። አዎ አልኳት። ነቃች ነቃች። እንደዚሁን አታውቅም መጀመሪያ አታውቅም። ከዛ እንደ አሁን እኛ ማንን ታውቂያለሽ? ነው የመጣው ነች አውቃቸዋለሁ። መታቸዋል እንደ ማን ነገር ምናምን አለች። በኢየሱስ ጌታ ሆይ፣ ይሄ ሁሉ ነገር አልፈን እኔማ መሰክራለሁ እንጂ ይሄንን ነገር አልቀን ይሄ ነው እግዚአብሔር ክብር።